ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ እዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ትጋብዛለሁ። መልካም ቆይታ። ቱርካን ወደ ካርታል ቢሮ ጋር እንደደረሰች እያወሩ የተጫወቱ ባለበት በመሃልም የካርቴል ጸሐፊ እየሳቀች ትመጣለች። ቱርካን ስለመጣሽ በጣም ደስ ብሎኛል። እንዴት ነው የሙሽራውን ልብስ ተመለከትሽው? ካርቴል፣ ካርቴል የለበሰውን የሙሽራ ልብስ እየሰርጋችሁ ልብስ ነው ወደሸዋል አደለ? እያለችም ስትጠይቃት በፊቷ ላይ የመረበሽ ስሜት ይነበባል። ካርቴልም በጣም ግራ ይጋባል። ከተከዘች በኋላ ቱርካን ቀና ያለችም ካርቴልን ትመለከተዋለች። በመጨረሻ ካርቴል ግራ እየተጋባ እንዲሁም ደግሞ እየተናደደ እሷንም ጥሏት ይሄዳል። እየሮጠችም ትከተለዋለች። ካርታል ካርታል፣ አንድ ጊዜ እባክህን፣ እባክህን ተረጋጋ። አንድ ጊዜ ጠብቀኝ። በጣም ነው የማዝነው። በእውነት በጣም አዝናለሁ። በጣም ነው የማዝነው ካርታል፣ በእውነት በጣም ረስቼው ነው እረስቸው ነበረ። ስለ ልብሱ በምንም ነገር ማስታወስና እንዲሁም ደግሞ መመልከት አልቻልኩም። ልክ ነው ቱርካን፣ ረስተሸዋል። ይኸውልህ ወደ ትምህርት ቤት በሄድኩበት ሰዓት ደሪያ እህቴን አግኝቻት ነበረ። በጣም አዝኜ ነበር ተረብሼ ነበረ። ከዛ በኋላ ወደ መቃብር ቦታ እናቴ መቃብር ላይ ነበረ የሄድኩት። ቱርካን፣ ምንም አብራራት ነገር አይጠበቅብሽም። በቃ ይኸውልህ፣ እኔም አሰፋለሁ፣ የሙሽራ ቀሚሱን አሰፋለሁ። አሁኑኑ እዚህ ጋር አንተ በቆንኩበት እደውላለሁ። ስራህን ልክ እንደ ጨርስክ እኔ እናንተ ደግሞ አብረን እንሄዳለን እንደፍኒ ጋር እያለችም ስልኳን ስታወጣ ስልኳን ይነጥቃታል። መደውል አይጠበቅብሽም ቱርካን አያስፈልግም። ካርታል በሆኑ ተራ እኔ ከልቤ ነው እየተናገርኩ ያለሁት፣ እውነቱን የተናገርኩት። ቱርካን ትክክለኛ ነገር እየተናገርሽ እንደሆነ እኔ በፍጹም አልጠረጠርኩም። ነገር ግን ከቅርብ ጊዜ በኋላ ግራ መጋባት ይታይብሻል። እኔ እንኳ ስረሳ አንቺ ነበርሽ የምታስታውሽ። ከዚህ በተጨማሪ እየተዘጋጀን ያለ ነው የጋብቻ ቀናችንን ቆርጠን ለመጋባት ተዘጋጅተናል። እጅግ ውድ የሆነ ቀን ነው ያ ቀን። እንዴት ያንን ትረሻለሽ? እኔም የሙሽራ ልብሴን አሰፋለሁ አንተም ታሰፋለህ ብለሽ ነበረ። እኔ ይኸውልህ ብሻለሁ፣ ነገር ግን አንቺ ስለኛ ረሳሽ። ይሄን ማሰብና ይሄን ማወቅ በጣም ይጎዳል። ይኸውልሽ ይኸውልሽ ስለፈራውን ካርታል በጣም ፈርቻለሁ። እኔም በሆነ እፈራለሁ። ይኸውልሽ ቱርካን አንቺን ማጣት በፍጹም አልፈልግም። አይምሮዬንና እንዲሁም ደግሞ ልቤን ሁሉ ነገር ነው ማጣው። ሶመር ተመልሷል። እሱ ከተመለሰ በኋላ አንቺ ለየት ያለ ነገር እያሳየሽ ነው ያለሽው። ለማንኛውም ይኸውልሽ ቱርካን ከሶመር ጋር አብረሽ በድጋሚ መኖር ከፈልግሽ፣ በፍጹም አብሬ መኖር አልፈልግም። እኔ ከሱ ጋር እንደዛ የሚባል ነገር የለም። እኔና እሱ ከዚህ በኋላ የምንኖረው ህይወት የለንም። እኔ እየፈራሁና እየተጨነኩ ያለው ስለ ልጄ ብቻ ነው። ይውል ስለ ደፍኒ ብቻ ነው የምጨነቀው። ልጄን ግራ አጋባብኛል እያልኩ እየተጨነኩ ነው። እሷ ልጄ ምን እየተሰማት እንደሆነ በግልጽ እንኳን ማወቅ አልቻልኩም አሁን ይመስለኛል። ለማንኛውም ይውልሽ ይህን የጋብቻ ፕሮግራም የቀለበት ስነ ስርዓቱንም ማራዘም ይኖርብናል፣ በድጋሚ ማሰብ ይኖርብናል። ቱርካን ትንሽ ሳንቸኩላ አንቀርም። በፍጹም እንደዛ ይሆንም፣ ካርታል ይኸውልሽ፣ ይህ ጉዳይ እኮ ቀልድ አይደለም ቱርካን። እኔና አንቺ እዛ ጠረጴዛ ላይ ስንቀምጥ ስንፈራረም ወደኋላ መመለስ የሚባል ነገር አይኖርም። እንደዚህ አይነት ነገር ግራ መጋባት በፍጹም አልፈልግም። እኔና አንቺ በሰላም መኖር የምንችል ከሆነ ብቻ ነው መጋባት ያለብን። እባክሽን ጊዜ ሰተሽ በደንብ አስቢበት ይህን ጉዳይ። በመጨረሻም ይኸውልሽ፣ ቱርካን አንቺ ልብ ውስጥ ሶመር ካለ ለሶመር ቦታ ካለሽ እኔንም አተውጅኝ ራስሽንም አትውጂ። የምትወጁ ከሆነ ወደ እሱ ጋር መሄድ ይኖርብሻል። ልብሽ የሚልሽን ነገር አዳምጠሽ ወሰኝ፣ ተረጋግተሽ። ብቸኛ አማካሪሽ በዚህ ሰዓት ልብሽ ብቻ ነው። በመጨረሻም ውሳኔሽን አሳውቂኝ ብሎ ተናግሮ ወደ መኪናው ገብቶ ቱርካንንም ጥሏት ይሄዳል። ምሽትም ላይ ቱርካን ከልጇ ጋር ተረትም እያነበበችላት እየተጫወቱ ነው። በመስታወት ውስጥ ማሻግራ ልጇ ወደ ሰማዩ ላይ ትመለከታለች። እማዬ፣ ያ ነገር እዛ ላይ ምንድን ነው የሚታየው? በመስታወት ውስጥ የማየው ነገር ምንድን ነው? ያ ብርሃኑ የእኔ ውድ ኮከቦች ናቸው እነሱ ከዋክብቶች ናቸው። በመጨረሻም ልጇን መንቀልፍ ይወስዳታል። እሷ ከወሰዳ በኋላ ቱርካንም ካርታል ቀን ላይ ያናገራትን ነገር እያስታወሰች ነው። አሁንም ቢሆን ልብሽ ላይ ቦታ ካለው ሶመር ወደ እሱ ጋር መሄድ ይኖርብሻል። እንደዛ ካላደረግሽ፣ ትክክለኛ ውሳኔ ካልወሰንሽ ራስሽንም እንዲሁም ደግሞ እኛንም ትጎጅናለሽ። ልብሽን አዳምቼ ተረጋጊ። ትክክለኛ ውሳኔ እንድትወሰኝ የሚያደርግሽ ልብሽ ነው ይህንን ነገር ካስታወሰች በኋላ ቱርካን በምሽትም በጨረቃ ከቤቷም እየወጣች እየተራመደች ባለበት ካርታል ሙድ እሷ ጋር መጥቶ መኪናውን እያሽከረከረ በቆመበትም ከመኪናው ሳይወርድ እሷ ስትሄድ ይመለከታታል። ቱርካንም በመጨረሻ በመኪኗ ውስጥ ገብታ መኪናዋንም እያሽከረከረች ትሄዳለች። በሌላ በኩል ሶመር ቤት ውስጥ ቱርካንና እሱ አብረው ያሳለፉትን ሕይወት አብረው የተኙበትን የተጫወቱበትን፣ እያንዳንዱን ነገር እያስታወሰ ክፍሉንም እየተመለከተ ይተክዛል። አምስት አስር ዓመት በፊት ሶመር እና ቱርካን አብሮ ያሳለፉትን ሁሉ እያስታወሰ በመስታወት ውስጥ ማሻግሮ ሲመለከት ደማቅ ኮከብ ይመለከታል። ከዚህ ቀደም የተመለከቱት ቱርካን እና ሶመር አንድ ላይ ሆነው ያዩትን ኮከብ ይመለከታል። ተመልከች፣ ተመልከች እያለ ያሳያትን ኮከብ ወደኋላ በሀሳብ ተመልሶ ያስታውሳል። ኤውልሽ፣ እዛ ጋር ያለው ኮከብ የሰሜን ኮከብ ነው የሚባለው። እንደዛ ነው። በጣም ብዙ ከዋክብቶች ናቸው። ተመልከት፣ አየሽ። የኔና የአንቺ ልብ ልክ እንደዚህ ነው። ልክ እንደ ከዋክብቶች የበራ ነው፣ እርስ በርሳችን የተገናኘ ነው። ሶመር፣ ልብ ለልብ ገጥመናል እያሉ ከባህር ዳርቻው ያሳለፉትን ጊዜ ሶመርን በሀሳብ ተመልሶ ያስታውሳል። በሌላ በኩል ከባህር ዳርቻው ከዚህ ቀደም ሶመር እና ቱርካን የተገናኙበት ቦታ ብቻዋንም በደረጉ ድግት ቱርካንም እየሄደች በባህር ዳርቻው ጋር ትደርሳለች። ካርታልም ወዴት እየሄደች ነው እያለ በመኪና ተከትሏት ከባህር ዳርቻው መኪናውን አቁሞ ቱርካንንም በርቀት እየተመለከተ ነው። ቱርካን ከባህር ዳርቻው ብቻዋን ትቆማለች። ከጥቂት ቆይታ በኋላ ሶመር እየተራመደ እዛው ቦታ ላይ ይደርሳል። ቱርካንንም ሲመለከታት በጣም ይደነግጣል። የሁለቱም መገናኘት ሲመለከት ካርታል ከርቀት ላይ ሆኖ መኪናው ውስጥ ሆኖ እየደነገጠ ዓይኑም እየፈጠጠ ግራ እየተጋባ ይመለከታቸዋል። በመጨረሻም ከጀርባዋ ከቱርካን ጀርባ ሆኖ ሶመርም ይጠራታል። ቱርካን በድንጋጤም ቱርካን ዞር ስትል ሶመርን ታይዋለች። ዓይን ላይን ይተያያሉ። ግራ እየተጋባችም ሶመር እየተራመደም ወደሷ ጋር ይቀርባል። የሁለቱም መቀራረብ ሲመለከት ልቡ እየተሰበረ ካርታል እየተከዘም ይመለከታል። ሁለቱም ከተቀራረቡ በኋላ ሶመርም ይናገራል። አንቺም እዚህ ቦታ መጥተሻል ማለት ነው። ምን ልትሰሪ ነው የመጣሽ? ወስኪ ንገሪ። ምን ልትሰራ እንደመጣሁ በፍጹም አላውቅም። እኔ አልገባኝም ለምን እንደመጣሁ። ወደ ላይም እየተመለከተች ኮከቡን እየተመለከተች በጣም ደስ የሚል ምሽት ነው። ሁለቱም ወደ ሰማይ መመልከት ይጀምራሉ። ታስታውሻለሽ አይደለ? ያቺ ትልቋ ኮከብ የኔን ያንቺ ኮከብ ነበረች እኔና አንቺን በምንጠፋፋ ሰዓት የምታገናኘን ኮከብ ነች ብለን ነበረ። የእኔን ያንቺ ልብ ኮከብ ነች። ነገር ግን ምን ታደርጊዋለሽ፣ በመጨረሻ አንቺ የራስሽን አቅጣጫ ይዘሽ መሄድ ጀመርሽ። ግን ጥፋተኛ አይደለሽ። እኔም የራሴን አቅጣጫ ይዤ ይሄጃለሁ። ሶመር እባክህ እንደዚህ አትበል። ለማንኛውም ይኸውልሽ ቱርካን፣ እኔና አንቺ ያለን ጉዳይ አብቅቷል ብለን ነበረ። በመጨረሻም ዘግተነው ነበረ። ሁሉም ሰው የራሱን መንገድ ይዞ ሄድ ተባብለን ነበረ። ነገር ግን በድጋሚ ተመልከች፣ የህይወት መንገድ እዚህ ጋር አገናኝቶናል። ይኸውልሽ ሶመር፣ እኔ ማወቅ እፈልጋለሁ፣ መረዳት እፈልጋለሁ ታውቃለህ፣ የተሸፋፈነውን የተደባበቀውን የተከለለውን ልብ ግልጥልጥ አድርጎ ማየት ያስፈልጋል። እኔም እዚህ ጋር የተገኘው ትለዛ ነው። ሁለቱም ቆመው ሲያወሩ፣ አሁንም ቢሆን ካርታል ተስፋ ሳይቆርጥ መኪና ውስጥ ሆኖ እየተመለከታቸው ነው። ቱርካን፣ ይኸውልሽ እኔ ልነግርሽ ከምችለው በላይ እጅግ ግራ የሚያጋባ ነገር ነው የሚሰማኝ። የሆነ እንደ ፍራቻ አልለውም። የሆነ ለማምለጥ የምሞክረው ነገርም አለ። ነገር ግን የፈለግኩትን ነገር ሁሉ ባደርግም በተደጋጋሚ ያንን ነገር ማድረግ አልቻልኩም። የሆነ ነፍሴ ውስጥ ያለ ነገር አለ፣ የሚጮህ ነገር አለ። ሁለቱም በድጋሚ ኮከቡን እየተመለከቱ ሶመርም ይናገራል። እኔና አንቺ ማለት ያላለቀ መንገድ ማለት ነን። ልክ ተጀምሮ ያላለቀ ደብዳቤ፣ ያላለቀ ጽሁፍ። በቃ እውነቱን ለመናገር ቱርካን እኔ አንችን በፍጹም ልረሳሽ አልቻልኩም። አንችን መርሳት አልቻልኩም እያለ ሲናገር ቱርካንም እየደነገጠች ትመለከተዋለች። አዎ በቃ እኔ በፍጹም አንችን መርሳት አልችልም። እኔ ከዚህ በኋላ የጠፋ መርከበኛ አይደለሁም። አንችን ብትሆኝ እንደማትረሽኝ በጣም እርግጠኛ ነኝ እየተባባሉ እያወሩ ባለበት ካርታልም ከመኪናው ወርዶ ከእነሱ ትንሽ እልፍ ብሎ ቆሞም ይመለከታቸዋል። ይሁንና ግን ካርታልን የተመለከተ ከሶመርና ከቱርካን ማንም አልነበረም። በይ አሁን ቱርካን ንገሪኝ፣ እረስተሽኛል። ረስቼሃለሁ በይኝ፣ በቃ ከረሳሽኝ ረስቼሃለሁ በይኝ፣ አላፈቅርህም በይኝ፣ አልወድህም በይኝ። ይህን ሁሉ ነገር ለመስማት ተዘጋጅቻለሁ እኔ ንገሪኝ። በይ ቱርካን ንገሪኝ፣ መናገር የምትፈልግም ሁሉ ተናገሪ፣ እረስተሽኛል። ዝም ስትልም ሶመርም ይናገራል፣ ተመለከትሽ ረስቼሃለሁ ወደ እሱ ጋርም እየተራመደ ይጠጋ ትላለች። አሁንም ቢሆን ካርታል እዛው ቆሞ እየተመለከተ ነው። ሶመር እኔ በፍጹም አረሳውም አረሳውም ብላ ስትናገር፣ ካርታልም እየተናደደ እጁን ይጨብጣል። በመጨረሻም ተስፋ ቆርጦ ካርታል ወደ ሁለቱ ወደ ፊት ለፊታቸው እየተራመደ ይጠጋል። አዎ ሶመር እኔ በፍጹም አረሳውም፣ ያችን ጨቅላ ልጅ ከእሷ ጋር ትተኸኝ የሄድከውን ቀን መቼም ቢሆን አረሳውም። አንተ በጣም በምታስፈልገን ወቅት እኛን ጥለህን፣ እንደሄድክ ፊትህን እንዳዞርክብን በፍጹም አረሳውም እያለች ላይ ስትናገር ካርታል ወደ እነሱ ጋር እየተራመደ መምጣቱን ገታ አድርጎ ደስ እያለውም ያዳምጣል። እያንዳንዷን የሰጠኸኝን ህመም መቼም ቢሆን አረሰውም። ሶመር ምን አይነት አስከፊ ጊዜ እንድናሳልፍ እንዳደረግ ካረሰውም፣ ነገር ግን አንድ ነገር አለ እያለችም ምንበዋ በአይኗ ላይ ይቅር ይላል። አው አንድ ነገር አለ ሶመር፣ የረሳሁት ነገር አንተን እንዴት እንዳፈቀርኩ እረስችዋለሁ። ነገር ግን የሰጠኸኝን ህመም እያንዳንዱን ህመም በፍጹም አረሰውም ከአንተ ጋር ያሳለፍኩት እያንዳንዱ ጊዜ ስቃይና እንዲሁም ደግሞ ለቅሶ እንባይ በዛበት ነበረ። ትክክልን የተናገርሽ ቱርካን። እኔና አንቺ ደስተኛ የሆንበት ቀን የለም፣ ደስተኛ የሆንበት ጊዜ የለም። አይደለም እኔና አንቺ ከልባችን እየተዋደድን ያሳለፍናቸው ጊዜያቶች ሄዱ። እንደዛ ነው አይደለ? ቱርካን፣ ትርጉም የለውም ሶመር። እነዛ ሁሉ ደስታ ቀናቶች በተፈጠረው ችግር፣ በተፈጠረው ወጀብ ታጥበው ሄደዋል። ያለፈውን ጊዜ በሙሉ በእንባይ አቃጥየዋለሁ። ተመልሼ ደግሞ ያንን የስቃይ ህይወት በፍጹም መኖር አልፈልግም። ይህን ከሰማ በኋላ ካርታል ሁለቱን እዛው በቆሙበት ጥሯቸው ምንም አይነት ነገር ሳይናገር ተመልሶ ይሄዳል። ከዚህ ውጭን የምናገረው ነገር የለኝም ሶመር፣ ጨርሻለሁ ብላ ከተናገረች በኋላ እየተራመደች እምቦ ቅርር እንዳለ ቱርካንም ትሄዳለች። ከኋላም ሆኖ እየተከዘ ሶመርም ይመለከታታል። አቤት እንደተመለሰች ቱርካን ልጇንም ጸጉሯን እያሻሸች ትናገራለች። የኔ ልጅ የኔ ተወዳች፣ በፍጹም አባት ፍቅር እንድታድጊ በፍጹም አልፈልግም። በጣም እርግጠኛ ነኝ፣ ካርታል የምትፈልጊውን የአባትነት ፍቅር በሙሉ ይሰጥሻል። በጣም የምትተማመኝበት አባት ይሆንሻል። የኔ ልጅ ምንም እንዳታስቢ፣ እያለችም ቱርካን እምቧ እንዳለ ልጇንም እያሻሸች እሷ በተኛችበት ትናገራለች። ለመረጋጋት እየሞከረች ቱርካን ትናገራለች። ለምንድ ነው ግን ልቤ የማይረጋጋው? ልቤ ለምንድነው ነው የሚጨነቅ? አሁንም ቢሆን እያመመኝ ነው። ልቤን እያመመኝ ነው ምንድን ነው የማይቆመው? በረጅሙ ከተነፈሰች በኋላ ቱርካን እንባዋ በጉንጯ ላይ እየፈሰሰ ትናገራለች። ልጄ የአባትን ፍቅር ከትክክለኛው ከአባትሽ ብታገኝ ደስ ይለኝ ነበረ። ነገር ግን ምንም ማድረግ አይቻልም፣ አልሆነም፣ እሱ አልተሳካም። ሶመር ከኛ የበለጠ ሌላ ኃላፊነት አለው፣ ከኛ የተሻለ ነገር አለው የሚያስበው። እኔና አንቺን ጥሎን ሄዷል፣ ሌላን አስበልጦ ጥሎን ሄዷል። አብሮም ቢሆንም ከዚህ የተለየ ነገር አይፈጠርም። ለኪራስ ሲል ለሚኔ ሲል እኔና አንቺን ጥሎን ሄዷል። እኔን ጥሎኝ እንደሄደው አንቺንም ቢሆን ጥሎሽ መሄዱ አይቀርም። ነገር ግን ካርታል በፍጹም ጥሎሽ አይሄድም የኔ ልጅ። ሁልጊዜም ቢሆን ከጎንሽ ይሆናል። በጣም እርግጠኛ ነኝ የኔ ልጅ። በሌላ በኩል ቤቱ ተመልሶ ካርታል ቱርካን የተናገረችውን ለሶመር የተናገረችውን ነገር እያብሰለሰለ ነው። ምን ያክል አስከፊ ጊዜ ብቻዬንና እንዲሁም ደግሞ ከልጅ ጋር እንዳሳልፍ እንዳደረግ እነዛን አስከፊ ጊዜያቶች ምን ያክል ከፍተኛ የሆነ ሕመም እንደሰጠኝ አረሳ። ያለፈውን ነገር በሙሉ አረሰውም። በመጨረሻም የተናገረችውን ነገር ያስታውሳል። ከዚህ ውጭ የምናገረው ነገር የለኝም፣ ጨርሻለሁ ሶመር ወደ ቤት እንደተመለሰ ሶመርም እናትና አባቱ በደረቁ ውድግት እነሱም አልተኙም ነበረ። አልተኛችሁም ወይ እያለ ይጠይቃቸዋል። ሩቻያንም እንበዋቅረር እያለ ለሶመርም የተፈጠረውን ነገር የሰማችውን ነገር ትነግረዋለች። ሩቺያን ሆስፒታል ውስጥ ሆና ከዶኑሽ ጋርም ተገናኝታ ህክምና እንዲሰጣት ማስመርብራት ነበር። በሞትና በህይወት መካከል እንዳለችም ከፍተኛ የሆነ ህመም እንዳለባትም ዶኑሽ ተነግሯት እንደነበርና የተፈጠረውን ነገር በሙሉ ለሶመርም ትነግረዋለች። እየሮጠም ሶመር እህቷ ቱርካን ማወቅ አለባት ይህንን ጉዳይ እያለም ሲሄድ ታስቆመዋለች። አይሆንም አይሆንም፣ ታስገድላት አለ ዶኑሽ። በፍጹም ይሄ ነገር መታወቅ የለበትም ብላለች። ለቱርካን መናገር አለብኝ ቱርካን ማወቅ አለባት እያልኩሽ ነው ማይ። ከዛ በኋላ ወደ ቤት እንመልሳት አለን። ዶኑሽን ከጠፋችበት ቦታ ያለባትንም ህመም ህክምናውንም እንድትከታተል መደረግ አለበት እህቷ ቱርካን ማወቅ አለባት ብሎ ሄድ ሲል እጁን ጥርቅማ አድርጋ፣ ሶመር፣ ይኸውልህ እኔ ማሳመን አልቻልኩም። ይኸውልህ ዶኑሽ መመለስ በፍጹም አፈልግም። ተጣልተዋል። እህትማማቾቹ ሁሉም ተጣልተዋል። አሁን ደግሞ ሌሊት ነው ይኸውልህ። ነገ በቃ እንደምፈልገው ታረጋለ። እንቅልፍ እንኳን አልተኛም ይኸውልህ። ከዛ በኋላ ከቱርካን ጋር ቁጭ ብላችሁ ታወራላችሁ። በመጨረሻም አንተና ቱርካን ሆናችሁ ዶኑሽን መልሳችሁ ወደ ቤቷ ታመጣላችሁ። ምንም መቆየት የለብንም ማዬ የሚቆይ ነገር እኮ አደለም ይሄ ነገር ሶመር የውልህ አዳምተኝ አሁን ሄደህ ከቱርካን ጋር የምታወራ ከሆነ ለሊቱ ሙሉ ስታለቅስ ነው የምታድረው ትንገበግባለች የውልህ ትሰቃያለች ይጸጽታታል ይህንን ደግሞ ልጅህ ዴቭኒ ስትመለከት አንተን የበለጠ ትፈራሃለች ለዛ ነው እየተናገርኩ ያለሁት የውልህ ለእናቷ የለቅሶ ምክንያት መሆን የለብህም የምናገረውን ነገር ልሰማኝ ይገባል ሶመር አሁን ወደ ቤት እንግባ ና በል ንሂድ ወደ ቤት እንግባ፣ ነገ ይደርሳል። ሶመርን በረጅሙ እየተነፈሰ አይዶንሽ፣ በጣም በእርግጠኝነት ፈርታለች ማለት ነው፣ ግራ ተጋብታለች ማለት ነው። ያቺ ምስኪን ልጅ አይደለም ማየ፣ ውጤቱን ሲነግሩ አግምን አለች። ለመረጋጋት እየሞከረች ነበረ፣ ራሷን ለማጽናናት እየሞከረች ነበር፣ በሽታው ብዙም ኖርማል ነው እያለች እራሷን ለማሳመን እየሞከረች ነበረ። እንዴት እንደምታሳዝን ግን ብትመለከት። አሶመር ራሷን ጠንካራ አድርጋ ለማሳየት ሞክራለች። ደካማ እንዳልሆነች ለማሳየም ሞክራ ነበር። ነገር ግን አይኖቿ ውስጥ እመለከት ነበረ። በጣም ፈርታለች፣ ልጄ ፈርታለች። እሷ ከቤተሰቦቿ ተነጣ ያለችው ነገር ግን እማዬ፣ እንደዛ ይሆነች አንቺ። በፍጹም ጥለሻት መሄድ አልነበረብሽም፣ ወደዚህ መምጣት አልነበረብሽም። እኔ ምን ላርግ ታዲያ ልጄ? ልጅቷ እኮ ትልቅ ነች። አስገድጄ እጇን ይዤ እየጎተትኩ አላመጣት። እምቢ ያለች በቃ፣ ወደዚህ መምጣት አፈልግም። ይሄን ደግሞ እንዳረሳ፣ እናቷ እኮ ናስሪን ነበረች። ያ ድርቅና ሁሉ ከእናቷ ወርሳለች እምቢ አለች። በቃ ማንም ሰው ይህንን ህመም እንዲያውቅባት አልፈለገችም ልጅቷ። እኔ ለማንም ሸክም መሆን አልፈልግም ነው ያለችው፣ ለቤተሰቦቿም እንዲሁ። ምን እያልሽ ነው ያለሽው ማይ? ምን ማለት ነው ደግሞ ይሄ? እንዴት ይሆናል? በነገራችን ላይ ከእሷ ጋር የምትኖረው ትልቅ ሴት ነች፣ አይደለም አሮጌት ነች። ልክ ነው የተናገርከው። እና ታዲያ እንዴት ነው እሷን የምታመላልሳት? ማን ወደ ሆስፒታል ሲያመላልሳት አለች ልጅ? እሱማ ትክክል ነህ። ይህንን ነገር የሚፈታ ሰው ያስፈልጋል። እሷን ወደ ሆስፒታል የሚያመላልስ ሰው ያስፈልጋል። ሕክምናዋን በአግባቡ መከታተል አለባት፣ አለበለዚያ ህይወቷ አደጋ ላይ ነው የሚወድቀው። አሁን እኮማ ይህን ነገር ሲሰማ አባት ሳዲክም ይረበሻል በቃ ሚዝ፣ የሚጨብጠው ነው የሚያጣው። እኔ አቶ ሳዲክን አወራዋለሁ። ይኸውልህ ልጄ አንተ ደግሞ ቱርካን እንታወራታለህ እንደምንም ብላችሁ ይችን ልጅ ወደ ቤተሰቧ መመለስ አለብን። በሌላ በኩል ዶኑሽ ደሪያ ቤት ጋር ደርሳ በሩ አልምታንጓኳለች። በሩን ከፈት እንዳደረገች ደሪያ ዶኑሽን ስትመለከታት እየተናደደች ምን ልትሰሪ መጣሽ ደሞ አሁን? እህቴ ደናወኝ ለማለት ነው የመጣሁት ለመሰናበት ነው። ምን ማለት ነው ደናወኝ ማለት ደግሞ ከዚህ በተጨማሪ እናንቺ እኮ ልክ ልካችን እንተነጋግረናል ከዚህ በኋላ እህት የሚባል እንደሌለ ይነግርሻሉ አደለም እንዴ ምን ልትሰሪ መጣሽ ብላ ተናግራ በመጨረሻ በሩ ልዘጋ ስትል ዶሩ ሽም ጥርቅም አድርጋ በሩን ትይዘዋለች። ደሪያ እየሄድኩ ነው። አዎ እኔ እየሄድኩ ነው ያለሁት። ከዚህ በኋላ እዚህ አልቀመጥም። እናቴ ላይ ልሄን ነው ወደ እናቴ ጋር ልሄን ነው። የዚህን ጊዜ ደሪያ ግራ እየተጋባች ዶሽም እንድትገባ እንደትገባ ትፈቅድላታለች። የሁሉ ነገር እየተፈጠረ የነበረው ደሪያ እንቅልፋ ሸልቧት ተኝታ በህልሟ ነበረ። ከእንቅልፏም የቀሰቀሳት የበር መንኳኳት ነበረ። እየደነገጠችም ደሪያ በህልሟ ያየችው ነገር ሊፈጠር እየመሰላት በፍርሃት መሆና ወደ በሩ ቀረብ ትላለች። በተርበተበተ ድምፅ ደሪያም ትናገራለች። ማን ነው ማን ነው በር የሚያንኳኳው? ደሪያ እኔ ነኝ፣ እባክሽ በሩን ክፈችልኝ። የመጣውም ሙስጠፋ ነበረ። ምንድነው እሱ፣ ምን ሆነሻል? አሰብም እንዴ እንደዚህ ሳንኳኳ እንዴት ዝም ትያለሽ? እንቅልፍ ወስደኝ ነበረ፣ ይቅርታ ምን አይነት እንቅልፍ ቢሆን ነው። እባክሽ ስልክ በደውል አታነዥ። ስልኬን ሳይለንት አድርጌ ነው፣ ይቅርታ። ነይ በቃ ነይ ልቀፍሽ እያለም ሙስጠፋ ያቅፋታል። እንደተቀመጡም ሙስጠፋ ደሪያን እየተመለከተ ግራ ይጋባል። ደሪያ ምንድን ነው እሱ ምንድን ውሹ እምቧም ቅርር እያለ ትናገራለች። ዱንሽም በህልሜ አይቻል ነበር። አሁን እያየዋን ነበር እና ወደዚህ ቤት መጣችና በሩ ላይ ቆማ እኔ ሊሄን ነው እዚህ አልኖርም፣ ከዚህ በኋላ አለችኝ። ወደማየ ጋል ይሄን ነው አለችኝ፣ እያለችም ታለቅሳለች። ምንም እኮ ችግር የለውም። ታዲያ ደሪያ፣ ስለናፈቀችሽ እኮ ነው። ምንድን ነው ይህ? እኮ ኖርማል ነው። እኛ እኮ ተመልሰናል። ከዚህ በተጨማሪ ከፈለግሽ እኮ ሄደሽ ማግኘት ትችያለሽ። እንደመጣሽ እኮ መናገር ይቻላል። ከዚህ በኋላ ለምን እንደዚህ ያክል ትጨነቂያለሽ? አሁን እኮ በጣም ብዙ ጊዜያቶች አልፏል። ብዙ ዓመት አልፏል። ይበቃል በቃ። ከቤተሰቦችሽ ጋር እኮ መቀላቀል ትችያለሽ። እንደዚህ ድርቅ ማለት ምንም አይነት ትርጉም የለውም። ይኸውልሽ ደሪያ፣ መስማማት አለባችሁ ተወደደም ተጠላም እኮ ናቸው። አባትሽ ነው ያለው። እኔ ከእነሱ ጋር መገናኘት አልችልም ሙስጠፋ። ያንን በር እኔ እንዳይከፈት አድርጌ ዘግችዋለሁ። በዶንሽ ምክንያት በዶንሽ ምክንያት እማዬ ተናዳ ተናዳብኝ ሞተችው። ተናዳ የሞተችው ለዛ ነው። ከዚህ በተጨማሪ አባቴ ቢሆን መቼም ቢሆን ይቅርታ አያደርግልኝም። ምክንያቱም የእናቴ ሞት ምክንያት እኝ እኔ ምን እያልሽ ነው ያለሽው ደሪያ? በጣም ብዙ ዓመት እኮ ተራራቃችሁ። ከዚህ በተጨማሪ አባትሽ ነው። ይቅር የማይል አባት የለም። እንደዛ አይደለም ሙስጠፋ ሁሉም ጠላቶቼ ናቸው፣ አባቴም ቢሆን እኔን በፍጹም ተቀብሎኝ አያውቅም ነበር። እያለችም ስክስክ እያለች ታለቅሳለች። ውድና የተከበራችሁ ቻናላችን ተከታታዮች፣ የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ የዶር ምልክቱን በምጫን ሰብስክራይብ በማድረግ የወፍ ጎጆ ድራማ መከታተል ይችላሉ። የመጨረሻውን የወፍ ጎጆ ድራማ ማየት የምትፈልጉ ቀድማችሁ ማየት የምትፈልጉ ኮሜንት ላይ የተቀመጠውን ሊንክ በመንካት የመጨረሻውን ወፍ ጎጆ ድራማ ማየት ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ደውላችሁ።